ሰኪቱ ፋሚሊዎች እንዴት ናቸው ዛሬ ፍጥር እንዴት ነው ዋፌሽ ብለናል እንግዲህ ሙ እናፍጠር ነው የታላ ሰምሳለ ቡና አለ ዘጋ አምባሻ ለ ዚጋ እንጀራ አለ ዚጋ ምን ምን አለ ዚጋ ፊንተዋለ ያው እየጠጣ ነው መጠጣ